ሰበር መረጃ በማይናማር በደረሰ ከፍተኛ የመሬት መንቀጥቀጥ እስካሁን ድረስ የ144 ሰዎች ህይወት ሊያልፍ ችሏል ሰላም ጤና ይስጥልኝ ውድ የዜና ሰሚ ቤተሰቦቻችን የዕለቱን መረጃ ይዘንላችሁ መተናል እስከ ፍጻሜው አብራችሁን ቆዩ በሬስኬል 7.7 የተመዘገበ የመሬት መንቀጥቀጥ ማይናማርን እና ታይላንድን መታ ሰባት ነጥብ ሰባት የሚለካው የመሬት መንቀጥቀጥ ማይናማርን እና አንዳንድ የታይላንድ ክፍሎችን በመናጥ ከፍተኛ ውድመትና ትርምስን አስከትሏል። በማይናማር ሁለተኛ ትልቅ ከተማ ማንዳ ላይ አቅራቢያ ያተኮረው የመሬት መንቀጥቀጡ ቢያንስ የመቶ አርባ አራት ሰዎችን ህይወት ቀጥፏል። ከሰባት መቶ በላይ ሰዎች ቆስለዋል። የነፍሳድን ስራዎች ሲቀጥሉ የጉዳቱ መጠን ይጨምራል። የመብራት መቆራረጥና የግንኙነት መቋረጥ የማዳን ስራውን እያደናቀፈውም ይገኛል። ይህ ዜና እስከተመዘገበበት ጊዜ የሟቾች ቁጥር ከ20 በላይ መድረሱ የተገለጸ ሲሆን የሆስፒታል የዶክተሮች ተጨማሪ የተጎዱ ሰዎች እየመጡ ነው፣ ነገር ግን በቂ ዶክተሮችና ነርሶች የሉንም ሲሉ ተደምጠዋል። ንዝረቱም ቻይና፣ ህንድ ድረስ ተሰምቷል ተብሏል። በዛው በማይናማርም አንድ መስጊድ በከፊል ተደርምሶ የሶስት ሰዎች ህይወት ማለፉን ሮይተርስ የአይንማኞችን ማኞችን ጠቅሶ ዘግቦ ነበር። ከዚሁ ጋር ተያይዞ ከ130 ኪሎ ሜትር ርቀት በላይ በተከሰተ የመሬት መንቀጥቀጥ አደጋ በባንኮክ የስምንት ሰዎች ህይወት ሊያልፍ ችሏል። በግንባታ ቦታ ፍርስራሽ ተጭኖባቸው የጠፉ ከመቶ በላይ ሰዎችም ይገኛሉ ተብሏል። በኮንስትራክሽን ጣቢያ ወደ አራት መቶ ሰዎች ይሰሩ እንደነበር ሲገለጽ በግንባታ ላይ ያለ ባለ ሰላሳ ፎቅ የመንግስት ህንፃም በዚሁ ምክንያት ፈርሷል። የአደጋ ጊዜ ቡድኖች ከተሰባበረው የመሰረተ ልማቶች ጋርም እየተወጉ ነው። ዓለም አቀፍ የእርዳታ አቅርቦቶችም እየፈሰሱ ነው። ነገር ግን የማይናማር ወታደራዊ መር መንግስት የውጭ እርዳታን ለመቀበል እያመነታ ነው። ይህም የእርዳታ እጥረቶችን ውጤታማነትን ያሳስባል። አሁን ላይ የማይናማር ወታደራዊ አገዛዝ በስድስት የሀገሪቱ ግዛቶች በመንደሌ ሳንጋንግ፣ ማግዌ፣ ባሳ፣ ኢስተርሻን ግዛትና ናይፒዳው የአደጋው ጊዜ አዋጅን አውጀዋል። በስተመጨረሻ ይህ ወታደራዊ አገዛዝ የሚቆጣጠረው 21 በመቶ የሚሆነውን የሀገሪቱን ዋና ዋና ከተሞች ሲሆን ከፍተኛ ጉዳት ወደ ደረሰባቸው አካባቢዎች ሰብአዊ እርዳታ ማግኘት አሁን ካለው ፖለቲካዊ ቀውስ ጋር ተያይዞ ቀላል አይሆንም ተብሏል። ውድ የዜና ሳይ ቤተሰቦቻችን እስካሁኑ ያለው ወቅታዊ መረጃ ይሄን ይመስላል። ያለውን ነገር እየተከታተለን የምናሳውቃቸውናል። እናንተም ሰብስክራይብ በማድረግ ቤተሰብ ይሆኑ ቸርቆዩን